እቺን ልጅ መጅሊሱ እንደ ጸሐፊ ቢሆንም መቅጠር አለበት እንደዛ አይደረግም አሜሪካ ለእስራኤል ተደርባ ኢራን ላይ ጥቃት የምትፈጽም ከሆነም የኒውክሊር አረሮችን የታጠቀችው ፓኪስታንም በእስራኤል ላይ እርምጃ እንደምትወስድ ገልጻለች እና ፓኪስታን አሁን ኒውክሊሯን ከተጠቀመች እስራኤል ልጠፋ ትችላለች እስራኤል ከጠፋች ደግሞ ለእኛ ያልቅልናል ኢትዮጵያ ውስጥ ላለን ሙስሊሞች ያልቅልናል አንዱ ፕሮፌሰር ብርሃኑ ናቸው ለእኛ ፓርቲ አይመችም አይመችም እርግጠኛኔ ተማሪ ከሆንክ ተደስተሃል ተደስተሃል አቷሸኝ ተደስተሃል በቃ ተደስተሃል ሰበር ዜና ኢራን አለምን ያጠፋል ጠላቶቼንም ይደመስሳል ብላ የደበቀችው ለክፉ ቀን ያስቀመጠችው ሚሳኤል እስራኤል ላይ ልትመዘው እስኪ ዛሬ ደግሞ ሁላችንም ከቦታችን ተነስተን ለራችሁ

እቺ ልጅ መጅሊሱ እንደ ጸሐፊ ቢሆንም መቅጠር አለበት። እንደዚህ አይደረግም፣ አይደረግም፣ አይደረግም። እውነት በጀማ ነው ያስከበርሽን። ምንድን ነው ቁመት ቅጥነትና ቁመት ግን እንዴት ነው ውበት አለው? አይዞሽ አገሬ አይዞሽ አገሬ፣ እናቴ ሴትነትሽ ይደብርሻል። እንዲ እውነት ሴትነትሽ ደብሮሽ ነው። እኔ እኮ ጫት ለምንድን ነው እንዲህ የወደደው እላለሁ። ለካ እናንተም እንደዚህ ቁጭ ብላችሁ እየቃማችሁልኝ ነው። እቺ ፈሳም ሰውዬ አምልጣ ወደ ቆጵሮስ ፈርጥታ ሄዳለች። ቆጵሮስ የግሪክ ዋና ከተማለች። አያችሁ የእነሱ መሪና የእኛ መሪ ልዩነታቸውን የኛ መሪ አቡ ኢብራሂም ያህያ ሲንዋር ማለት ነው። ሀገር መሪ ሆኖ ጦር አውድማ ላይ እየተዋጋ ነው ሸሂድ የሆነ። እነሱ ደግሞ የቁርጥ ቀን ሲመጣ ህዝቦቻቸውን አጋፍጠው ጥለው ይሄዳሉ። ምክንያቱም ቀድሞ ስለሚያመቻቸው ማረፊያቸውን ቦታ ስለሚያመቻቸው። የእኛ ማረፊያ ደግሞ ጀነት ነው አላህ ዘንድ። ለዛ ነው ሁሌም መሪዎቻችን ግንባር ቀደም ሁነው በሁሉም ቦታ በሚያስፈልግበት ቦታ የሚገኙት። አላሁ አክበር። አሁንም አካውንቴ ሰባት ቀን ቀጥቶኛል። በደንብ አድርጋችሁ ሪፖስት ኮፒ ሊንክ ሼር አድርጎ ይቀጥላል። ድል ለፊሊስጢሞች፣ ድል ለሙስሊሞች አላሁ አክበር እያላችሁ ሉት አንተ አቋቋ። በነገራችን ላይ አንተ ምን አገባህ? መጀመሪያ ምን አገባህ? ለቤተሰቦችህ ቆጣ አትቀይርም? የቤተሰቦችህን ዝም ብላ ፍየልን አትጠብቅም? በነገራችን ላይ እንደዚህ እንደ ቀልድ ማየት የለብንም። እስራኤል ብትጠፋ ማለት ነው፣ ኢትዮጵያ ውስጥ ያለውን ሙስሊም አጥፍተ ነው ነው የምንጠፋኛ። እናንተ ሰው መግደል ጽርቅ አይደል ጀነታ የሚያስገባች እኛም ገነት ያስገባናል። በቃ እስራኤል ከጠፋች ኢትዮጵያ ውስጥ ያለውን ሙስሊም ይሸናብናል፣ ይቀዝንብናል፣ አጥፍተ ነው ነው የምንጠፋ። እንዲሁም ሸርፎ ፕሊክ አድርጉት። ይሄ ስሬስ ነው የምናገር። የምትቀየሙኝ ተቀየሙኝ። እስራኤል ከጠፋች ኢትዮጵያ ውስጥ ያለውን ሙስሊም አጥፍተ ነው ነው የምንጠፋ። ምክንያቱም እዚያ በኋላ አታስኖሩን። እርግጠኛ ነኝ፣ አታስኖሩን። ይሄ ፋክት ነው፣ እውነት ነው።

ፕሊስ መላ የምታውቁ ሰዎች ንገሩኝ። እንዲህ የምትደበቁበት ቦታ ያመቻችሁ ሰዎች እኔም አለው ያለው እኔም አንዳንድ የታሪክ ብናጠና አሪፍ ነው። ከእኛ ይልቅ ታሪኮቹ ብዙ ነገሮችን ያወራሉ። አንድ ሙስሊም የእናንተን ሰባውን ማስተናገድ አቅም አሉ። ምን ቢንጫጫ በአንድ መቆጫ ይባላል። እስራኤል ሲጀመርም እናንተን አታቅምሻለሙ። ፀጉርሽን እንደ ዲምላይት ከዚህ ጋርም ትስቢያለሽ፣ ከዚህ ጋርም ትስቢያለሽ። ከዚያ የሚገርም ድብልቅ ያለ ነገር ተሰርተሽ የሰርግ ዲጎር መስለሽ ወጫለሽ

ንገረልን፣ እስቲ እኔንም በጣም አስቸግረውኛል። ይሄ ሙድ በጣም እየደበረኝ ነው። እኔ በቃ እንዴት ላውራት። እጅግ በጣም ውጥረቱ አይሏል መካከለኛው ምስራቅ። በተለይም ደግሞ ፓኪስታን ከኢራን ጎን መሆኗን ከገለጸች በኋላም ነገሮች እየተወሳሰቡ መሆኑን እየሰማን እንገኛለን። አሜሪካ ለእስራኤል ተደረባ፣ ኢራን ላይ ጥቃት የምትፈጽም ከሆነም የኒውክሊየር አረሮችን የታጠቀችው ፓኪስታንም በእስራኤል ላይ እርምጃ እንደምትወስድ ገልጻለች። በዚህም ታዲያ አሜሪካ በዚህ ጦርነት ውስጥ ከገባች እኔም ኒውክሊየር ይዤ እስራኤል ላይ እዘምታለች ያለው የሚል መግለጫዋን በውጭ ጉዳይ ሚኒስትሯ በኩል ፓኪስታን ገልጻለችም። እስካሁን ድረስ ባለው በዚህ ፍጥጫ ታዲያም ከኢራን ጎን የቆሙ ሀገራት ይፋ ሆነዋል። ሃማስ አንደኛው ሲሆንም የመን ኢንጀነራል በመንግስቷ በኩል ድጋፏን ለኢራን ሰጥታለችም። ፓኪስታን ደግሞ ኒውክለርን እጠቀማለው ስትል አስፈራርታለችም። ከዚህ ባለፈም ቻይና እንደዚሁም ደግሞ ሩሲያም በገደም ዳሜ ከኢራን ጎን መሆናቸውን እየገለጹ ይገኛሉ። ነገሮች ተባብሰዋል። ምን ይፈጠራል? አብረን የምናየው ይሆናል እና ፓኪስታን አሁን ኒውክለሯን ከተጠቀመ

ያው ልጅቷ ነገር ከተጋባን በኋላ እንደገና ሌላ ነገር አመጣች። እንዴት ይታያል? ታስቀመጥኩባት ቦታ ድሮ የፈታ አባሏ ጋራ አውግታ ሂዲያ እሱ ጋራ ተቀምጣለች አሁን እኔጋ በጣም በቃ እኔም የሚሰማኝን ስሜት ይዤ በሆድ ያፍን የተቀሞቅኩ ወንድ ላይ መችም ያው በሆዱ ነው የሚይዘው በሆድ ይዤ ዝም ብዬ የተቀሞቅ የፈታ አባሏ ጋራ ሄዲያ እኔ ካ ጨርቅ የነበረ እኔ ካ ልጅ የድግበት ነው ምናምን እያለኝ ታወራለይ እና ይሄ እንዴት ይታያል እሱም ቶልኝ ቶሎ ኒካያን እንደው እሱ ጋር ባሌ ጋር በታስርክ ምናምን እያላይ የተዋራለች? ምን ይባላል? ይሄን ምን ትለኛለህ? ለዚህ ነው ህይወትንም አላምናት። እሺ እዚህ ያለው ት ወይኔ ሁሱ ወይኔ ሁሱ፣ ለዚህ ነው ህይወትንም አላምናት ያለው። እስቲ እንድገሙ፣ ወላሂ እንድገሙ። ይሄ እንዴት ይታያል እሱም ትልኝ ቶሎ ኒካያን እንዲሁ እሱ ጋራ ባሌ ጋር በታሰር ምናምን እያለኝ ታወራለች? ምን ይባላል? ይን ምን ትለኛለሁ? ለዚህ ነው ህይወትን የማላምናት እያለ ትኖሩ። ለማንኛውም ያው እሱ ጋራ ሄዳ ተቀምጣለች እኔም ዝም ብዬ እየጠበኩ ነው። እንግዲህ ያው ምችን ፈጣሪ ነው የሚያውቀው። እዚህ ላይ ምክርም አውርቶ እንዳይሆን በሸሪያው አውርቶ እንዳይሆን እርግጠኛ ነህ ግን? ኧረ አዎ፣ በተግባር ነው እኔ መቶ ፐርሰንት ነው። እሺ ለማንኛውም ልጅ ምናምን ወልዳችኋል እንዴ? አልወለድ ነው። አንተ ጋር እያለች ሌላ ሰው ጋር ከሄደች አትሆናል ከሌላ ነበራት። ና እዲ ምን አይነት ጸባይ ነው? ሲጀመር እንደዚህ አይነት ነገር አግብታችሁ ተነስታችሁ ምንድን ነው ወደ ድሮ ባሌ መለሰ፣ እንደዚህ አይነት ነገር አለ እንዴ? ሲጀመር ይሄ በጣም ሽም ነው። ዋላሂ በጣም ሽም ነው። ትዳር በንዴት የምገቢበት ነገር አይደለም። ሲጀመር ለምሳሌ የሆነ ባልሽ አናዶሽ፣ እሱን ፈተሽ ወደ ሌላ ባል፣ እሱን ለማናደድ እንደዛ የምትሄጂ ከሆነ በጣም ከባድ ነው የሚሆንበት። ትዳር ራስሽን ፈቅደሽ አምነሽበት የምገቢበት ነገር ነው። ኢራናውያን ሁጃጆችን፣ ሀጅ አዳጊዎችን በተመለከተ ሳውዲ አረቢያ የሰነችውን ውሳኔ ሰማችሁ ወይ? ካልሰማችሁ እኔ ልንገራችሁ እንግዲህ ሳውዲ አረቢያ እንደምታውቁት አሁን ወቅቱ የሀጅ ነበረ። ታዲያ ሀጅ አጠናቀው ሰዎች ወደ የሀገራቸው እየተመለሱ ይገኛል። ታዲያ ኢራን ያለችበት ኮንዲሽን ደስ አይልም እና አሁን ያለው ጦርነትን በተመለከተ ኢራናውያን ሀጅ አዳጊዎች ወደ ሀገራቸው በዚህ ኮንዲሽን መሄድ የለባቸውን የሚለውን የልዑል መሐመድ ቢን ሰልማን ሀሳብ እንግዲህ ንጉሱ ሰልማን እንግዲህ ተቀብሎት ለሁሉም ኢራናውያን ሀገራቸው ሰላም እስክትሆን ጦርነት ውስጥ ያበቃ ድረስ በሳውዲ አረቢያ እንግዲህ ሁሉም አይነት እንክብካቤ እንዲደረግላቸው ወስኗል ማለት ነው። ይህ ደግሞ እጅግ የሚያስደስት ሳኒ ነው ብዬ በግሌ አስባለሁኝ። ነገር ግን ከዚህም በዘለለ በህብረት አንድ ላይ መስራት ይችሉ እነዚህ አረብ ሀገራቶች ብዙ ነገር መፍጠር ይችላሉ እዚህ ጋር ማፑ ላሳያቸው የምትመለከቱ ማፕ ላይ የምትመለከቱት ትንሽ ይኸው ሀገር እስራኤል ነች ዙሪያ ላይ ያሉት ደግሞ ሌሎች አረብ ሀገራቶች ናቸው እነዚህ አረብ ሀገራቶች ልክ እዚህ ጋር አሁን በዚህ ጉዳይ ላይ እንደተጋገዙት በሌሎች ነገር ላይ መተጋገዝ ቢችሉ እቺን ሀገር ምን ማድረግ እንደሚችሉ መገመት ምን የሚያዳግስ ጉዳይ የለውም ማለት ነው ኤኒዌይስ እንግዲህ ማለት ያው ትንሽነቷን ማየት ትንሽ ነች እያልኩኝ አይደለም ከዋል ያለውን ሰፖርት ና አሜሪካን እንግሊዝ ና ጀርመን መሰል ሀገሮች ሰፖርት እንዳለ ሆኖ ግን እነዚህ ሀገሮች መተባበብ ችሉ እች ሀገር መሀል ለሆኑ በዚህ ደረጃ አበጠብጣቸውም ነበረ። ኤኒዌይስ የሳውዲ ዳገብ ተግባር እጅግ የሚያስደስት ና ጥሩ የሚባል ተግባር ነው። በሌሎች ነገሮች ላይ ቢቀጥሉ ማለት ነው። ሳውዲ አሁን ገና ቁም ነገር እየሰራች ነው። በፊት ጮጋራችንን እንዳላቃጠለች አሁን እየካሰችን ነው ስቲኒያ የሦስተኛው የዓለም ጦርነት መነሻ እንዳይሆን እየተፈራ ያለውን በኢራንና በእስራኤል መካከል በሚደረገው ጦርነት ጣልቃ የሚገባ ካለ የፓኪስታን ጦር ከኢራን ጎን እንደሚቆም ተነገረ። ከጥቂት የኒኩለር ባለቤት ሀገራቶች ተርታ የምትቀመጠው ፓኪስታን ወደ ጦርነቱ ልትገባ እንደምትችልም እየተዘገበ ይገኛል። በኢራን ላይ የኒኩለር ጥቃት ቢፈጸም ፓኪስታን በእስራኤል ላይ የኒኩለር ጥቃት እንደምትፈጽም ለአሜሪካም አስታውቃለች። ፓኪስታን ከኢራንና እስራኤል ጋር በሚደረገው ጦርነት ማንኛውም ሀገር በቀጥታም ሆነ ጣልቃ በተዘዋዋሪ የሚገባ ከሆነ የፓኪስታን ጦር ከኢራን ጎን በመሆን ወደ ጦርነቱ እንደሚገባም ለፈረንሳይና ለአሜሪካን ገልጻለች። ዋችን ብዙ ሰው ጋር እየደረሰ ስላልሆነ ኮፒሊንክ እያደረጋችሁ እንዲሁም ፎሎ ያላረጋችሁ ፎሎ በማድረግ ቤተሰብ ኒውክለር መታጠቅ ምን ያክል ፓወር እንዳለው ከዚህ መረዳት ትችላላችሁ። ኢራን አሁን ይህንን እንዳታረግ ነው እንግዲህ ይሄ ሁሉ ጫና እየደረሰባት ያሉ። ኒውክለር ከታጠቃችሁ ማንኛውንም ሀገር ማስፈራራት አቅም አላችሁ፣ ራሳችሁን ፕሮቴክት ታደረጋላችሁ። አንድ ችግር ሲመጣባችሁ ከተጠቀማችሁ ራሱ ጠላታቸውን በደቂቃ ማንበርከክ ትችላላችሁ። ይህን ነገር እታጠቃለሁ፣ ለመታጠቅም ትንሽ ቀናቶች ብቻ ናቸው የሚቀሩኝ ስትል ኖኖ እኛ ያለና ትጣጣቅ የሚያሉ እስራኤልና ዌስተርኖች እየዘመቱባት ይገኛሉ። አንዱ ፕሮፌሰር ብርሃኑ ናቸው። ለኛ ፓርቲ አይመቹም አይመቹም። ሀሳብ አላቸው፣ እውቀት አላቸው፣ ልምድ አላቸው። በየስብሰባዎቻችን ቻሌንጅ ያደርጋሉ፣ ጥያቄ የለውም እሱ። በሌላ ወገን ደግሞ ለሙያና ለስራ ታማኝ ናቸው። እኛ ጋር ሲጨቃጨቁ እኛ የሚያበላሹ ነው ይመስላል። በነገራችን ላይ በብልጽግና መድረክ አንዴ ሳይሆን ከአምስት ጊዜ በላይ እንዴት ፕሮፌሰር ብርሃኑ የትምህርት ሚኒስቴሩን ይመራሉ? እያበላሹት ነው ለፓርቲያቸው አቋም። እርግጠኛ ነኝ ተማሪ ከሆንክ ተደስተሃል፣ ተደስተሃል፣ አቷሽኝ ተደስተሃል፣ በቃ ተደስተሃል። እርግጠኛ ነኝ ምንድን ነህ ሰው ነህ ወይስ ምንድን ነህ? ይሄ አፋህ አንተ እኔ እንጃ መቼ እንደሚያበራ አላውቅም። ሰበር ዜና ኢራን ዓለምን ያጠፋል ጠላቶችንም ይደመስሳል ብላ የደበቀችው ለክፉ ቀን ያስቀመጠችው ሚሳኤል እስራኤል ላይ ልትመዘው እና ልትለቀው መሆኑን እየገለጸች እየዛተች ትገኛለች። አሜሪካንም በዚህ ጉዳይ ላይ ጣልቃ ገብታ ይህንን ሚሳኤል እንዳትለቅ ከለቀቀችውም ጥላትነቱ ከእሷ ጋራም ሊሆን እንደሚችል እየዛተች ትገኛለች። አሁን በውስጥ መስመሮች ላይ እየተነገረ እንዳለው ከሆነ ኢራን ይህንን ሚሳኤል ለመልቀቅ ጫፍ ላይ እንዳለችና የተወሰነ ነገር እንደሚቀራት እየዛተች ነው። ያ ነገር ከተለቀቀ ምናልባት እስራኤል ስም ብቻ ሆናለት ቀርት። ሲጀመርም ኢራን እስራኤልን በአንድ ሰዓት ውስጥ ማንበርከክ ትችላለች። ነገር ግን አሁን እየተዋጋች ያለችው ከእስራኤል ጋር ሳይሆን ከአሜሪካ ጋር። ሙሉ ነገር ፕሮጀክት የምታደርገው አሜሪካ ናት። አውዳሚ ቦምቦችን የምሰጣት አሜሪካ ናት። ለጀቶቹ አዛ ላይ ቤንዝል የምቀዳዋም አሜሪካ ናት። ሶ ይሄ ሁሉን ነገር እያደረገች ከእስራኤል ጋር እየተዋጋች ነው ማለት አንችልም። ኢራን ከሁለት ሀገር ጋር እየተዋጋች ነው። እሳተ ገሞራ ውስጥ ለመዋኘት ውድድር ላይ ነኝ። አንድ ሳምንት ሆኖኛል መቆፈር ከጀመርኩኝና የምድርን እምብርት ላይ ደርሳለሁ። የኤአይ ፓወሪ በዚህ የባህር ዳርቻ ላይ ያለውን እያንዳንዱን የአሸዋ ቅንጣት ልቆጥር ነው። አንድ ሁለት፣ ሶስት። ይሄ ውቅያኖስ በሙሉ ጠጥቼ የመጨረስ ውድድር ላይ ነኝ። ከአንበሶች ጋር ተዋግዤ አሸንፋለሁ። ይሄ አንበሳ በጣም ተግባቢ ነው። ዛሬ የማሳያችሁ ፈተና አለኝ። እነዚህን ድንጋዮች በምን ያህል ፍጥነት እንደምበላ ተመልከቱ። ዛሬ ፓራሹት የረሳው ጻ ምንም አይደለም ጻ በሚቀጥለው ጊዜ አስተካክለዋለሁ። This is how they built, uh, the, the Aksum Ob- Obelisk. አንድ ኢትስ አሜዚንግ። እኛም ተመችቶናል። ኤአይ ማያሳየን ጉድ የለም። በቃ ወደፊት ደግሞ እኮ አለቀለም ማለት ነው። ሰው ነው ያለው ማን ነው ያለው ብሎ መለየት ይቀለን። የሆነ ነገር የሆነ አካል ሰድባችሁ እንደፈለጋችሁ የሆነ ነገር አድርጋችሁ እንደዚህ መደበቅ ትችላላችሁ ማለት ነው። በእንደዚህ አይነት ሁኔታ ጊዜው እየከፋ ነው። ለዛሬ ያዘንላችሁ ፕሮግራም ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ